ሰላም ወደ ሀኪም ሚዲያ ተከታታዮች እንደምን አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይጀላችሁ የመጣወት እንግዲህ ስለ ሀሞት ጠጠር ምንነት ይጀላችሁ መጥቻለሁ። ይህ ሀሞት ጠጠር በምን ምክንያት ሊፈጠር ይችላል፣ እንዲሁም ደግሞ የሀሞት ጠጠር አስከፊነቱን፣ የሀሞት ጠጠር ምልክቶቹን እና የሀሞት ጠጠር የህክምና አማራጮቹን እንዲሁም ደግሞ የሀሞት ጠጠርን እንዴት ከሌሎች መሰል የህመም አይነቶች ልንለየው እንችላለን የሚለውን በዚህ ቪዲዮ ይዤላችሁ መጥቻለሁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሸር፣ ኮመንት አድርጉ። እስከ መጨረሻው ድረስ ቪዲዮን ተከታተሉ። እጅግ ብዙ ትጠቀማላችሁ። እንግዲህ እናት፣ አባት፣ እህት፣ ወንድም፣ ጎረቤት እንደዚህ በዚህ በሽታ በሚጠቀምበት ጊዜ ስለዚህ በሽታ ማወቅ እጅግ ብዙ ጥቅም ይኖረዋል። በኮሌስትሮል መብዛት ወይም ደግሞ በስብ ሰውነታችን ላይ መከማቸት የሚፈጠር ነው። እንግዲህ ይህ ኮሌስትሮል መብዛት በሰውነታችን ውስጥ በሚፈጠርበት ጊዜ እንግዲህ እስከ 80 ፐርሰንት የሚሆነውን ይህ ሀሞጠጠር የመፈጠር አቅምን እንግዲህ እንደ ምክንያት ይወስዳል። እንግዲህ ሌላኛው ምክንያት በምናይበት ጊዜ ውድ አድማጮች እስከ 15 እስከ 20 ፐርሰንት የሚሆነውን የሚይዘው ደግሞ ቀይ የደም ህዋሳችን በተለያየ በሽታ በሚጠቃበት ጊዜ፣ በተለይ በዘር የሚተላለፉ በሽታዎች አሉ። የቀይ የደም ህዋሳችን የሚያጠቁ እነዚህ በሽታዎች እንግዲህ የዚህ የቀይ የደም ህዋሳችንን ቅርጽ የሚለዋውጡ በሽታዎች ናቸው። እነ ሲክልሴል ዲዚዝ ሄረዲታሪ ስፌሮሳይቶሲስ የሚባሉ የተለያዩ በሽታዎች አሉ፣ በዘር የሚተላለፉ በሽታዎች እነዚህ በሽታዎች እንግዲህ ቀይ ደም ህዋሳችንን በሚያጠቁበት ጊዜ ቀይ ደም ህዋሳችን ቅርጹን ይለውጣል። ይህም ደግሞ የቀይ ደም ህዋሳችንን የእድሜ መጠን እንግዲህ የሚቀንስ ነው። እንግዲህ የቀይ ደም ህዋሳችን የእድሜ መጠን በአማካይ እስከ መቶ ሀያ ቀን ድረስ ይቆያል። ይህ ኦክሲጅን እና የተለያዩ ምግቦችን ተሸክሞ ወደ ተለያየ አካል ክፍላችን የሚወስድ ወደ ተለያየ አካል ክፍላችን የሚወስድ ይህ ቀይ ደም ሀዋስ በእነዚህ በሽታዎች በሚጠቃበት ጊዜ ያለ እድሜው የመፈንዳት አይነት ባህሪ ያጋጥመው እና ከዚህ የቀይ ደም ሀዋስ ውስጥ ቢሊሩቢን የሚባል ኮንተንት አለ። ይህ ቢሊሩቢን ኮንተንት ወደ ደም ስራችን እንግዲህ በወጣ ጊዜ በሚበዛበት ሰዓት ሊፈጠር የሚችል ነው። ሌላው ደግሞ ሶስተኛው ውድ አድማጮች በጉበት በህመም በሚጠቃበት ጊዜ እንዲሁም ይህ የቢሊሩቢን መጠን ይበዛል። እንደገና ደግሞ በአራተኛነት ደረጃ በምናዩበት ጊዜ የሐሞት መተላለፊያ መስመር እንግዲህ በሚጠብበት ጊዜ ወይም ደግሞ በሚዘጋበት ጊዜ ሊፈጠር የሚችል ነው። እንግዲህ የሐሞት መተላለፊያ መስመር በተዘጋ ሰዓት እንግዲህ ሐሞት በዛ መስመር ላይ እንደ ልቡ ወደ አንጀታችን ክፍል መግባት አይችልም። በዚህም ምክንያት እንግዲህ ሐሞት እንደተገደበ ውሃ ይሆናል። እንግዲህ በዝን ሰዓት እንግዲህ ይህ ሐሞት በኢንፌክሽን በሚጠቃበት ሰዓት ሊፈጠር የሚችል ነው። እንግዲህ በዋነኛነት በነዚህ በሶስቱ ዋና ዋና ምክንያቶች የሀሞት ጠጠር ይፈጠራል። እንግዲህ በዋነኛነት ግን ውድ አድማጮች ሰውነታችን ውስጥ ስብ በሚበዛበት ጊዜ ወይም ደግሞ የስብ ክምችት በሚኖርበት ሰዓት የሚፈጠር ነው። እንግዲህ እስከ 8 ፐርሰንት የሚሆነውን ይይዛል እንደነገርኳችሁ እንግዲህ ሴቶች ላይ በብዛት የሚስተዋል ነው ይህ የሀሞት ጠጠር። እንግዲህ ውድ አድማጮች ዋና ዋና ምልክቶቹን በምናይበት ጊዜ ዋነኛ የሀሞት ጠጠር ምልክት ውድ አድማጮች የሆድ ህመም ነው። የሆድ ህመማችን በተለይ ቀኝ የላይኛው የባህር ሆዳችን ላይ በጣም የሚወጋ አይነት ህመም ነው የሚሰማን። ይሄኛው ህመም እንግዲህ ከሌሎች ህመሞች የሚለየው በምንድን ነው ብትሉኝ፣ ወደ አድማጮች ብዙ ጊዜ እንግዲህ ፋቲ ሚልስ በምንመገብበት ሰዓት ወይም ደግሞ ስብ አዘል ምግቦችን በምንመገብበት ሰዓት ህመሙ እጅግ እጅግ የሚበረታ እና በጣም ኢንተንሲቲውም የህመሙ ኢንተንሲቲ የሚጨምር እንዲሁም ደግሞ ህመሙ የሚከሰት ይሆናል እንግዲህ እነዚህ ፋቲ ሚልስ ወይም ደግሞ ማንኛውንም ምግብ ሊሆን ይችላል በተለይ ግን ፋቲ ሚልስ ወይም ደግሞ ስባማ ምግቦችን በተመገብነ በሰላሳ ደቂቃ ውስጥ ህመሙ ይከሰትብናል እንግዲህ ምግብ ከበላን ከሰላሳ ደቂቃ በኋላ ይጀምረን እና ይህ ህመም እንግዲህ ብዙ ጊዜ ወደ ጀርባችን ዘልቆ የሚሰማን ህመም ነው። ወይም ደግሞ በመጋፊያችን መካከል ሄዶ በሁለቱ የመጋፊያችን መካከል ወደ ጀርባችን ዘልቆ የሚሰማን እጅግ እጅግ በጣም ከባድ ህመም ነው፣ ውድ አድማጮች። እንግዲህ ምግብ ከበላን ከሰላሳ ደቂቃ በኋላ ይጀምረን እና ከአንድ ሰዓት እስከ አምስት ሰዓት ድረስ ሊቆይ የሚችል ህመም ነው። እጅግ በጣም ከባድ ህመም ነው፣ ውድ አድማጮች። እንግዲህ እንደዚህ አይነት የህመም ዓይነት ብዙ ጊዜ የሚፈጠረው በቀኝ ላይኛው የባህረ ሆዳችን ክፍል ነው። ይሁን እንጂ በሁሉም የሆዳችን ክፍል ላይ ይፈጠራል። በግራ በኩልም ይፈጠራል። በቀኝ የታችኛው የባህረ ሆዳችን ክፍል ይፈጠራል። በግራ የታችኛው የባህረ ሆዳችን ክፍል ይፈጠራል። ግን በአብዛኛው የሚፈጠረው ግን በቀኝ ላይኛው የባህረ ሆዳችን ክፍል እንዲሁም ደግሞ በ ላይኛው የሆዳችን ክፍል የማቃጠል ስሜትም ይሰማናል። ከመውጋት የህመም ስሜቱ በተረፈ ይህ ህመም ስሜት የሚመጣው እንግዲህ ምግብ ከበላን በኋላ ጠጠሩ ቦታውን ይለቅና የሀሞት መተላለፊያ መስመሩ ጥግ ወዳለው የሀሞት ቀረጢት የአካል ክፍል መጦ ያንን ቦታ በሚዘጋበት ሰዓት እንግዲህ የሀሞት እንደ ልቡ ወደ ሀሞት መስመር መግባት ሳይችል ሲቀር የሀሞት ቀረጢት ትለጠጣለች። እንግዲህ በዚህ ምክንያት ነው ህመሙ የሚፈጠው የምንቆጠረው እንግዲህ ይህ ህመም እጅግ በጣም ከባድ ህመም ነው። እንግዲህ ውድ አድማጮች ዋነኛ የሀሞት ጠጠር ምልክቱ ይሄ ነው። እንግዲህ ሌላውን የሀሞት ጠጠር ምልክት በምናይበት ጊዜ የምግብ ፍላጎት መቀነስ የማቅለሽለሽ ስሜት ይሰማናል። ከዛ በተጨማሪ ደግሞ የማስታወክ ስሜት ይሰማናል። ውድ አድማጮች እንግዲህ እነዚህ ምልክቶች እንዳሉ ሆነው እንግዲህ ሆዳችንን የመንፋትና የማገርሻት ምልክትም ከዚህ ጋር ተያይዞ አለ። እንግዲህ በዋነኛነት ዋና ዋና ምልክቶች እነዚህ ናቸው። እንደዚህ አይነት ምልክት በምታዩበት ጊዜ ራሳችሁም ላይ ሊሆን ይችላል፣ ቤተሰብ ላይም ሊሆን ይችላል፣ ጎረቤት ላይም ሊሆን ይችላል። እንደዚህ አይነት ምልክት በምታዩበት ጊዜ ውድ አድማጮች ይህ ሀሞት ጠጠር ሊሆን ይችላል ብላችሁ መገመት አለባችሁ። እንግዲህ በተለይ እስከ ሰማንያ ፐርሰንት የሚሆነው ይህ ሀሞት ጠጠር ከተፈጠረ በኋላ ምንም አይነት ምልክት አያሳይም። እንግዲህ ሀያ ፐርሰንት የሚሆኑት ናቸው ይህ ሀሞት ጠጠር ከተፈጠረ በኋላ ምልክቱን የሚያሳዩት። ነገር ግን እነዚህ ሀያ ፐርሰንት የሚሆኑት ይህ ሀሞት ጠጠር ከተፈጠረ በኋላ ምልክቱን የሚያሳዩ ሰዎች እንግዲህ ሲምፕቶማቲክ ኮሌልቲያሲስ እንግዲህ እነዚህ ሰዎች ይህንን ምልክት ያሳያሉ ማለት ነው። እንግዲህ በአመት ከሁለት እስከ 3 ፐርሰንት የሚሆኑ የሀሞት ጠጠር የተፈጠረባቸው ሰዎች በእድሜያቸው በአመት ከሁለት 2 እስከ 3 ፐርሰንት ምልክት እያሳዩ ይሄዳሉ እንዲሁም ደግሞ ከ3 እስከ 5 ፐርሰንት የሚሆኑት ሰዎች ደግሞ እንግዲህ የሀሞት ጠጠር ጋር የተያያዘ መዘዝ ይከሰትባቸዋል እንግዲህ ዋናው ምልክት ይሄ ሆኖ ሳለ እንግዲህ መዘዙ ከተፈጠረ ደግሞ ሌላ ምልክቶችንም ጨምሮ ያሳያል። እንደ ኃይለኛ የሰውነት ትኩሳት የማሳየት ባህሪ ያላቸው። ከትኩሳት በተጨማሪ ደግሞ እንግዲህ የምግብ ፍላጎታቸው በኃይለኛው ቀንሶ እንግዲህ ራሳቸውን ህሊናቸውን እስከ መሳት ድረስ የሚያደርስ ምልክት ይታይባቸዋል። ይኛው እንግዲህ የሀሞት ጠጠር መዘዙ ከተፈጠረ በኋላ ወይም ደግሞ ኢንፌክሽን የምንለው መዘዝ ከተፈጠረ በኋላ የሚከሰት ነው። ውድ አድማጮች እንግዲህ ከዚህ በተጨማሪ ማወቅ ያለብን የሀሞት ጠጠር በሰውነታችን ውስጥ ቢፈጠር ምን ምን አይነት መዘዝ ይዞብን ይመጣል የሚለውን በምንመለከትበት ጊዜ ውድ አድማጮች የሀሞት ጠጠር እጅግ ብዙ መዘዝ አለው። እጅግ ብዙ መዘዝ፣ በቃ ቀላል የሚባል መዘዝ አይደለም። ማወቅ ያለባችሁ ውድ አድማጮች፣ አንዴ የሀሞት ጠጠር ከተከሰተ በኋላ ምልክቱን ካሳየ በኋላ ቢያሳይም ባያሳይም ብዙ መዘዝ አለው። ብዙ መዘዝ። ስለዚህ ይህንን መዘዝ ማወቅ እንግዲህ በጊዜ ህክምናውን እንድንወስድ እንድናደርግ ያደርገናል። ይሁላችሁ ወደ አድማጮች አንዳንድ ሰዎች የሀሞጠጠር አለባቸው ተብለውም ኦፕሬሽን መሰራት አልፈልግም ብለው የሚሄዱ አሉ። የግድ የሀሞጠጠር ምልክቱ ከታየ እንግዲህ በኋላ ላይ የሀሞጠጠር ኦፕሬሽን እንደ ኢንዲኬሽን ምንወስዳቸው ምንድን ነው ወይም ደግሞ የሀሞጠጠር ኦፕሬሽን የሚሰራበት ዋና ዋና ምክንያት ምንድን ነው የሚለውም በኋላ ላይ ዘረዝርላችኋለሁ። ነገር ግን አንደኛው እና ዋነኛው ምክንያት ምንድነው? የሀሞት ጠጠር ምልክቱን ካሳየ ወይም ደግሞ ቅድም የነገርኳችሁም የህመም አይነት ካሳየ የሀሞት ጠጠር ኦፕሬሽን መስራት ግዴታ ነው። ነገር ግን አንዳንድ ሰዎች ኦፕሬሽን አንሰራም ብለው የሚሄዱ አሉ። ውድ አድማጮች፣ እንግዲህ ባለመሰራት ምን ሊመጣ ይችላል የሚለውም በምናይበት ጊዜ ዋና ዋና መዘዞቹን እናያለን። የመጀመሪያው እንግዲህ አንድ የሀሞት ጠጠር ያለበት ሰው ኢንፌክሽን ይይዘዋል እንግዲህ ከረጢት ኢንፌክሽን የሚፈጠረው ከዘጠና እስከ ዘጠና አምስት ፐርሰንት በዚህ የሀሞት ጠጠር ምክንያት ነው። ውድ አድማጮች እንግዲህ ዘጠና አምስት ፐርሰንት ቀላል ቁጥር አይደለም። እንግዲህ የሀሞት ጠጠር ጋር ተየይዘውን ነው ያው የሀሞት ቀረጢት ኢንፌክሽን የሚፈጠረው እንግዲህ እንደነገርኳችሁ ከ90 እስከ 95% የሚሆኑ ታማሚዎች እንግዲህ ይህን ሞት ቀረጢት ኢንፌክሽን ይፈጠርባቸዋል። የሀሞት ቀረጢት ኢንፌክሽን ምን ሊያመጣብን ይችላል? ሰውነታችን ውስጥ ብለን በምናይበት ጊዜ የሀሞት ቀረጢት ኢንፌክሽን አንዴ ከተፈጠረ የሀሞት ቀረጢት እንግዲህ አንደኛ መግል የመያዝ ባህሪ ሊኖረው ይችላል። ከዛ በኋላ ደግሞ የሀሞት ቅረጢት እንግዲህ ትበሰብስና የምትፈንዳት ባህሪ ታሳያለች። የሀሞት ቀራጤት ከፈነዳች በኋላ ደግሞ እንግዲህ ይህ ኢንፌክሽን የያዘ ሀሞት ወደ ሰውነታችን ይገባና እንግዲህ ሙሉ በሙሉ ሰውነታችን ኢንፌክሽኑ ይቆጣጠረው እና ለሞት ያደርሰናል ማለት ነው። ከዚህ በተጨማሪ ደግሞ ኢንፌክሽኑ ወደ መተላለፊያ መስመሩም ድረስ የመዛመት ባህሪ ይኖረዋል። ከዚህ በተጨማሪ ደግሞ ውድ አድማጮች እንግዲህ ጉበታችን ላይ ኢንፌክሽኑ ወደ ጉበታችን ከተሰራጭ ጉበታችን ውስጥም ኢንፌክሽኑ መግል ቋጥሮ እንግዲህ ሰውነታችንን አመን ምኑ ለሞት ይዳርገናል ማለት ነው። እንግዲህ ዋነኛው ያው ቀረጢት የሚያመጣብን ጉዳት አንደኛው ኢንፌክሽን ነው እንደነገርኳችሁ። ከዚያ ቀጥሎ ደግሞ እንግዲህ ቦታውን ይለቅና የሀሞት ከረጢት ላይ ከተፈጠረ በኋላ ቦታውን ለቆ ወደ ሀሞት መተላለፊያ መስመር ይገባል። ሀሞት መተላለፊያ መስመር ላይ ከገባ በኋላ የሀሞት መተላለፊያ መስመሩ ሙሉ በሙሉ ይዘገዋል። እንግዲህ ውሃ ከተዘጋ መቼም አይፈስም አደል፣ ውድ አድማጮች? ስለዚህ እንደዛ ነው። ሀሞትም አንዴ መስመሩ ከተዘጋበት ወደ አንጀታችን ክፍል በቀላሉ አይገባም። በዚህም ምክንያት እንግዲህ ሙሉ በሙሉ ወደ ሰውነታችን ከተሰራጨ በኋላ አይናችን ቢጫ የማድረግ፣ ሽንታችን ቀለሙን የመቀየር፣ ሰገራችን ቀለሙን የመቀየር፣ ሰውነታችን የማሳከክ ባህሪ ይከሰትብናል። እንግዲህ እጅግ በጣም አስቸጋሪ የሆነ ህክምናውንም አስቸጋሪ ያደርገዋል። ቦታውን ለቆ ወደ ሀሞት መተላለፊያ መስመር ከገባ ህክምናውንም እንደ መጀመሪያው እንግዲህ ሀሞት ቀረጤት ላይ እንዳለው አይሆንም። እንግዲህ ህክምናው የሚያካሂድብናል። እንግዲህ ይህ እንግዲህ ከስድስት ከአስራ ሁለት ፐርሰንት ያሉ የሀሞት መተላለፊያ መስመር ጠጠር ያለባቸው ሰዎች እንግዲህ ጠጠሩ የሚመጣው ከዚህ ከሀሞት ቀረጤት ተነስቶ ነው። እንግዲህ ሌላኛው ዋነኛው ጉዳት ይሄ ነው። ሌላኛውን እንግዲህ መዘዙን በምናይበት ጊዜ ይህ ሀሞት ከረጢት ጠጠር መፈጠር ሌላኛውን መዘዙን በምናይበት ጊዜ ውድ አድማጮች እንግዲህ ሙሉ በሙሉ ቦታውን ደቆ ወደ ሀሞት መተላለፊያ መስመር ከገባ በኋላ ከሀሞት መተላለፊያ መስመር አልፎ ወደ ካለፈ በኋላ ወደ ቆሽጥ ይሄዳል። እንግዲህ ቆሽጥ ላይ ከሄደ በኋላ ውድ አድማጮች ቆሽጥን ይጎዳታል። ቆሽጥን ከነካት ቆሽጥ ትቆጣለች። ከተቆጣች በኋላ እንግዲ እጅግ በጣም ከባድ የሆነ መዘዝ ይዞብን ይመጣል። እንግዲህ የቆሽጥ መቆጣት በጣም ብዙ መዘዝ አለው። በሌላ ጊዜ በሌላ ቪዲዮ ይዤላችሁ እመጣለሁኝ። አንድ ቆሽጥ አንድ ቆሽጥ የተጎዳበት ሰው ምን አይነት ምልክት ያሳያል? ምን ምን ጥንቃቄዎችን ማድረግ አለበት? የቆሽጥ መቆጣትን ምን ምን ምክንያቶች ይዘውት ሊመጡ ይችላሉ የሚለውን በሌላ ጊዜ በሌላ ቪዲዮ ይዤላችሁ እመጣለሁኝ። ራሱን የቻለ በጣም ሰፊ ቶፒክ ነው። እንግዲህ አንደኛው እና ዋነኛው ይህ የቆሽጥ መቆጣትን ይህ የሚያመጣው ይህ የሀሞት ጠጠር ቦታውን ለቆ ሄዶ እንግዲህ ቆሽጣችንን በሚነካበት ጊዜ የሚፈጠር ነው። እንግዲህ እንደምታውቁት ቆሽት ብዙ ጊዜ ብዙ ጥቅም ያላት ናት። እንግዲህ ሰውነታችን ውስጥ ያለውን ምግብ ለመፍጨት ብዙ ይንዛ የምታመነጭ የአካላችን ክፍል ናት። እጅግ በጣም ቫይታል ኦርጋን ነች። እግዚአብሔርም እንግዲህ በሰውነታችን በብዙ ነገር ደብቋት የምትገኝ የአካላችን ክፍል ነች። እጅግ በጣም ቫይታል የሆነች ኦርጋን ነች። እንግዲህ ይቺ ኦርጋን ተጎዳች ማለት ብዙ ነገር እናጣለን። እንግዲህ በሌላ ቀን ይቺ ቆሽጥ መጎዳት ወይም ደግሞ የፓንክሪያስ መጎዳት በምን በምን ምክንያቶች ሊመጣ ይችላል የሚለውን በሌላ ጊዜ በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዚያ ጊዜ ግን አንደኛውና ዋነኛው የዚህ ጉዳት እንግዲህ ይሄ የቆሽጥ መቆጣት ነው። እንግዲህ ከዚህ ቀጥሎ ውድ አድማጮች እንግዲህ በአራተኛነት በምናይበት ጊዜ ይህ ሀሞት ጠጠር ቦታውን ለቆ ወደ አንጀታችን ክፍል ይገባል። ወደ አንጀታችን ክፍል ከገባ በኋላ እንግዲህ የአንጀት መተላለፊያ መስመር መዘጋት ያመጣል። እነዚህ ናቸው ዋና ዋና ጉዳቶቹ። ከዚያ በተጨማሪ ደግሞ እንግዲህ የሀሞት ከረጢት ከፈነዳች እንግዲህ ከአንጀት ክፍል ጋር በመያያዝ እንግዲህ ፊስቱላ ሊፈጠር ይችላል። ውድ አድማጮች እንግዲህ ይህ ፊስቱላ ሊፈጠርበትም ይችላል። ዋና ዋና እንግዲህ ከሀሞት ጠጠር ጋር ተያይዞ የመጣው መዘዝ እንደዚህ ከነገርኳችሁ የሀሞት የሀሞት ጠጠር እንግዲህ በምን ምክንያት ይመጣል? ምልክቶቹ ምንድናቸው? መዘዙ ምንድነው? የሚለውን ከነገርኳችሁ እንግዲህ እንዴት መታከም ይችላል የሚለውን ደግሞ በምናይበት ጊዜ ውድ አድማጮች የሀሞት ጠጠር በዋነኛነት የሚታከመው በሰርጀሪ ነው። ውድ አድማጮች ምንም ሌላ የህክምና አማራጭ የለውም። አንዴ የሀሞት ጠጠር እንግዲህ ምልክት ካሳየ የግድ በሰርጀሪ መሰራት አለበት። ውድ አድማጮች፣ ከዛ ውጭ ግን አንዳንዶች በውሃ ሊሻልን ይችላል ወይ ብለውም ይጠይቋሉ። ውሃ በመጠጣት የሀሞት ጠጠር ውሃ በመጠጣት አይደለም የሚታከመው። አንዳንዴ እንግዲህ ጠጠራቸው ትንሽ የሆኑ የኩላሊት ጠጠር በዚህ በውሃ መጠጣት ሊታከም ይችላል። ነገር ግን ይህ የሀሞት ጠጠር ግን ሊታከም የሚችለው ኦንሊ ኤንድ ኦንሊ በሰርጀሪ ብቻ ነው። እንግዲህ በሰርጀሪ ብቻ ይህንን የሀሞት ጠጠር ማከም ይቻላል። ከዛ ውጭ ግን ውድ አድማጮች የሀሞት ጠጠርን በሌላ የህክምና አማራጭ ማከም አይቻልም። እንግዲህ የሐሞት ጠጠር አንዴ ምልክት ካሳይ በሰርጀሪ የሐሞት ቀረጤትን ከሐሞት እስከና ሐሞት ጠጠሩ ማውጣት አለብን። ከዛ በተጨማሪ ደግሞ ውድ አድማጮች አንዳንዴ ደግሞ ምልክት ባያሳይም የሐሞት ጠጠሩ ከ3 ሴንቲሜትር በላይ ከሆነ ይህና እንደገና ለካንሰር የሚያጋልጥ አይነት የሐሞት ጠጠር ከሆነ ይህ የሐሞት ቀረጤትን ከና ሐሞት ጠጠሩ የማውጣት ሰርጀሪ ይሰራል ማለት ነው። ውድ አድማጮች እንግዲህ ሆድን ሳይከፍቱ በላፓራስ ላፓሮስኮፒክ ሰርጀሪ ወይም ደግሞ በካሜራ በማየት ይሰራል። ኤክስፐርታይዝ የሆነ ሰርጅን ነች ካሉ ሌላ ደግሞ እንግዲህ በ ሆድን በመክፈት እንግዲህ የሀሞት ከረጢትን ከነ ሀሞት ጠጠሩ በማውጣት እንግዲህ ከዘጠና ፐርሰንት በላይ የሚሆኑ ታማሚዎች ከዚህ ከህመማቸው ሙሉ በሙሉ ያገግማሉ። እንግዲህ ምናልባት አንድ አስር ፐርሰንት የሚሆኑ ሰዎች እንግዲህ ህመማቸው እንደጠናባቸው ሊቆይ ይችላል። ነገር ግን ከዘጠና ፐርሰንት እና ከዛ በላይ የሚሆኑት ሙሉ በሙሉ ከሀሞት ጠጠር ህመማቸው ያገግማሉ። እንግዲህ ይህንን ካልኳችሁ እጅግ ብዙ ነገር እንዳተረፋችሁ ይሰማኛል። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። እንግዲህ ላይክ፣ ሸር፣ ኮመንት አድርጉ። አስተያየታችሁን ከስር ኮመንት መስጫ ሳጥን ውስጥ አስቀምጡልኝ። ለማማከርም የምትፈልጉት ማንኛውንም ወይም ደግሞ ቪዲዮ እንዲሰራላቸው የምትፈልጉት ማንኛውንም የበሽታ አይነት እንግዲህ ከስር ኮመንት ሳጥን መስጫ ውስጥ አስቀምጡልን። እንግዲህ ከዚህ ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁኝ። ቴንኪዩ